አሰላሙ አለይኩም ወረህመቱላሂ ወበረካቱህ ወዴቻና ቤተሰቡ ሰላም ሰላም እንዴት ናችሁ ደህና ናችሁ ከኔ ጋ ሁሉ ሰላም ሁንዶ አሜሪካ ምን ደህና ነኝ አልሐምዱሊላህ ዛሬ ያው በሁለት ርዕስ ነው የመጣሁት አንዱም ሀቢባ ጉዳይ ሁለተኛውም ደግሞ ልጀብዱ ነው ልጀብዱ ብዙዎቻችሁ ያው አታውቁትም አና ከዚህ በፊት እንደነገርኳችሁ ቪዲዮ ሰርችበት ጠቀለው ወደ አምስት ስድስት ወር አካባቢ ይመስለኛል። ቪዲዮ ከሰራሁት እና ምንም አይነት ትክክለኛ መረጃ ስላልተገኛ ግን ደግሜ ቪዲዮ አልሰራሁበትም አላወራውም ማለት ነው። አሁን ደግሞ ያው ተፈርዶበት 19 ዓመት ተፈርዶበታል እና የገደለው ደግሞ 25 ዓመት ተፈርዶበታል ይባላል ለሞተ ወንድማችን አላህ ጀነተል ፍርዱስ ይውፍቅ፣ ለቤተሰቦቹ ላሳብር ውስጣቸው። ወንድማችን ደግሞ እንደ ማንኛውም ሰው ሰርቶ ለመለወጥ በሰብ ሀገር ነበረ፣ ስደተኛ ነው። ቤተሰቦቹን ለመዘየር ብሎ ነው የሄደ ቢሆንም፣ ግን ቤተሰቦቹን እንኳን አልደረሰም። ቤተሰቦቹን ሊያይ ነበር የሄደ፣ ግን ወደ ቤተሰቦቹ እንኳን አልደረሰም ሲገደል ማለት ነው እና የወጣ መረጃ የሚያሳየው በጣም ነው የሚያሳዝነው። እውነት እና ምን ለማለት ፈልጊ ነው ልጅ አብዱ በጣም መልካም ልጅ ነው። በጣም መልካም በእርግጥ ያኒ ልጅ አብዱ ከዚህ በፊት ሱዲ ነበር። ስደተኛ ነው። ብዙ ችግር እና ብዙ መከራ ደርሶ በታስሮ ታይዞ በቃ በብዙ ነገር ነው ወደ ሀገር ያገባ ማለት ነው እና በዛ ላይ በልጅነቱ ስደትን የቀመሰ ተቸግሮ ያያ የሰውን ህይወት በማጥፋት ውስጥ ይገኛል ማለት ለእኔ በጣም ነው የሚከብደኝ ወላሂ በጣም ይከብደኛል በነገራችን ላይ እና በእርግጥ ጓደኛ ምረጡ የሚባለው ነገር እውነት ነው ጓደኛ ምረጡ የሚባለው ነገር ክፉ ጓደኛ ይዞ ይጠፋል ያሆኑበታል አብዱ ማለት ነው ጓደኛው ሳያወቅ ያደረገበት ያመጣበት ችግር እንጂ ልጅ አብዱ ሰው በማግደል ይተባበራል የሚል በእርግጥ ሀሳብ የለኝም። ተሳስቶ ከሚያሳስት አላህ ይጠብቀን ሁላችንም። ልጅ አብዱ በመልካም ስራው ነው የምናውቀው፣ ሚዲያውን የሚጠቀሙ በመልካም ስራ ነው። ወላ ብዙ ጊዜ ከራሱ ሲረዳቸው ከአቅሙ በላይ የሆነውን ብቻ ሚዲያ አውጥቶ እኔ ከአቅሜ በላይ ነው እንደዚህ መድረግ አልችልም። አካላ ጉድል የሆኑትን ሳይክል እንድገዛላቸው እና ባሉበት ተንቀሳቅሶ ቢያንስ ለራሳችሁ አንዳንድ ነገር የሚንቀሳቀሱት ስራ ምናምን ለማስጀመር ያው እርዳታ እንደ ማንኛውም እጁ የያዘ የቻለ እንድሰጥ እርዳታ ይጠይቃል። በዛ በዛ ነው የምናውቀው። ብዙ መስጊዶቹ ንቁሯን ነው የምናውቀው እና ፀሐይኑ ነው ብርድ ነው ሳይል በተቸገሩ ምስኪኖቹን ሲረዳ ሲዞር ነው የምናየው እና በእንደዚህ አይነት ሁኔታ መገኘቱ በጣም ከባድ ነው። በነገራችን ላይ አስራ ዘጠኝ ዓመት ያው ተፈርዶበታል ይባላል፣ ግን ያ አይደለም ትክክለኛ መረጃ። ከሰፈራቸው የሰማሁት ሆነ ለመውረድ ፍርድ ቤቱ ገና አልወሰነም። አንዳንዶቹ 19 ዓመት ተፈርዶበታል፣ የገደለው ደግሞ 25 ዓመት ተፈርዶበታል ይላሉ። ያ ትክክል አይደለም። ትክክለኛው የገደለውን አላውቅም። ስለ አብዶ ግን የሰማሁት ገና ፍርድ ቤቱ አልወሰነም። ያው በአንትን ላይ ነው፣ በምርመራ ላይ ነው የሚገኘው። እስካሁን ድረስ እንደዚህ ነው ብሎ ያኔ የወሰነው ውሳኔ የለም እና ልጅ አብዱ ነጻነቱ ከተረጋገጠ ሊወጣም ይችላል የሚል መረጃ ነው የሰማሁት፣ ማለት ነው። ልጅ አብዱ እውነት በዚሁ ስራ ውስጥ እጅ ከሌላ አላህ፣ ያውጣ እና ምክንያቱም የሰው ልጅ ጥሩ ስለሆነ ሁልጊዜ ጥሩ ነው ማለት አንችልም። ለሞታውንም አላህ ትርፍርዶ ሰው ፍቆ ሁልጊዜ ጥሩ ነው ማለት አንችልም። የሆነ ሼጣን በቃ የሆነ ቀን የሚያሳስት ነገር ይኖራል እና ቀን አሳሶት ከሆና ከሆነ የምናውቀው ነገር የለም። በነገራችን ላይ እና ብቻ አላህ ያውጣው። በጣም የሚከብድ ነው ብቻ አላህ ያውጣው ነው የሚለው። ከእንደዚህ አይነት ነገር አላህ ይጠብቀን። አላህ መልካም ጓደኛ ያደርገን እኛንም መልካም ጓደኞቹንም ደግሞ በዙሪያችን አላህ ያብዘን። ምክንያቱም አንዳንዴ ያሳናውቆ የምንቀርባቸው ሰዎች ይዞን ይጠፋሉ እና ከእንደዚህ አይነት ይጠብቀውን ይህ ነው የሚለው እና ስለ ሀቢባ ሲያውራ ደግሞ ሀቢባ በጣም በህርግጥ ሀቢባ በጣም ጥሩ ናት። እሷ የፈለገችው እንደፈለገች መሆን በራሷ ህይወት አያገባንም። እንደፈለገች መሆን ትችላለች ማለት ነው። ግን ሀቢባ ደግሞ ሲቸገሩ ስትረዳ፣ እርዳታ ስትጠየቅ ያለ እንቅልፍ ልጆቿ ልጆችን ሳትል ባሌን ሳትል ቤቴን ሳትል እዛ ላይቭ ውስጥ አንድ ሰው ወዶ እኮ ሀያ አራት ሰዓት ስልክ ላይ አይቀመጥምና፣ ብዙ ጊዜ እርዳታ ጥሪ ሲደርስባት እርዳታውን እያሰበሰበች እና የተቸገሩትን ጎናቸው ከላበታች ቆማ እየረደቻቸው ምትገኝ በጣም ጀግና እና ጠንካራ ልጅ ናት። እና ብዙዎቹም ይሰድቧታል። ብዙም ተብላለች፣ ብዙም ይችላለች። አሁን ግን ለምን አለቀሰች የምለው ነገር ልጇ ሳይመን በጣም ህፃን ልጅ ነው። ምንም አያውቅም። አድጎ ቢያንስ እኮ ትልቅ ሰው ሆኖ የሆነ ነገር ቃል ከአፉ ቢወጣ ኖሮ ሊሳደብ ይችላል እና ገና ህፃን ልጅ አስር አመቱ እንኳን ያልሞለ ህፃን ልጅ እንዴት እንደዚህ ተብሎ ይሳደባል? ይሄ የኛ የኢትዮጵያዊነት መግለጫችን ይሄ ነው። ያኔ እኛ ከአንደበታችን ነጌ ትውልድ ምንድን ነው የሚማሩ፣ ከኛ ማለት ነው። አሁን ሳይመን ካደገ በኋላ ነጌ ሀገር ተረካቢ ነው፣ ምናልባት ኢትዮጵያን የሚመራት ልጅ ሊሆንም ይችላል። ማንም ሊያውቅ አይችልም፣ የሰው ልጅ መጨረሻ ማንም ሊያውቅ አይችልም። እና አንድ ትልቅ ሰው እንደ ትልቅነቱ አስቦ ማውራት ሲኖርበት፣ እንዴት ገና ለገና አንድ ቃል እንኳን ከአፉ ማይወጣ ልጅ ተጫውቶ ያልጠገበ ገና ህፃን ልጅ ዶማ፣ ደንቆሮ ማውራት ማስማት የማይችል ብሎ እንዴት ይሳደባል? እና ወላሂ በጣም ነው የሚከብዶ። ይደብራል። ይሄ ያው ኢትዮጵያዊነታችን መግለጫ ሊሆን አይገባም። ብዙዎቹ ግን በቃ ዛሬ እንኳን እንደም ኢትዮጵያዊ መሆኔን ጣላሁት ነው ያሉት። ወላሂ ያን ጊዜ እኔ በላይ ሆኝ እያየው ነበረ ማለት ነው እና ኢትዮጵያዊ መሆን ዛሬ ጠለው በቃ። ምክንያቱም እንዴት ህፃን ልጅ እንደዚህ ተብሎ ይሰደባል? በዛውም ከትልቅ ሰው አንደበት እንዴት እንደዚህ አይነት ቃል ይወጣል? ሀቢባ ብዙ ብዙዎቹ ሲሰዱባ ትችላለች፣ ችላ ነው የምታልፈው፣ ኮራ ብላ ነው የምታልፈው። በቃ አንትን አትልም። ግን ልጇ ሲሰደብ አልቻለችም፣ አለቀሰች። ምክንያቱም እናት ናት። እሷ ብዙ ችግርን ብዙ መካራን አይታ ያሳደገችው ልጅ ነው። እናት ለማውራት እና ዛሬ ገና ለገና እናቱ እናቱን ለማንካት ተብሎ ሕጻን ልጅ ምንም አያውቁ እንደዚህ መሳደል እውነት የኛ ኢትዮጵያዊነታችን መግለጫ ሊሆን አይችልም። ከአንደበታችን የሚወጣ ቃል ምን ያክል የሰውን ልብ የሚሰብር እንደሆነ ማወቅ አለብን ለማለት ነው የሚፈልጉና እና ይሄ ልጅ ነገ ያድጋል ይሄ ሚዲያ የያዘ ነገር አይለቅም። ሚዲያ የያዘ ነገር አይጠፋም። አይደለን ሳይመን አድጎ ይሄን ነገር ሊያይቅርና የልጅ ልጆቹም እንኳን ይደርሳል። ሚዲያ የያዘ ነገር ስለማይለቅ ማለት ነው እና እና ለነገ ትውልድ ምናስተምረው እንደዚህ አይነት ጋጠወጥ ስድብ መሆን የለበትም። አሁን ይሄ ልጅ አድጎ እነሄ ቃል ሲሰማ ይክ ወላሂ በጣም ያን ይባል አይደለም? ልቡ ይሰበራል፣ አእምሮ ምንድን ነው? አሁን ይሄ ልጅ ደግነቱ አማርኛ ማውራት አይችልም እንጂ አማርኛ የሚችል ቢሆን በልጅ አንደበቱ እንደዚህ ተሰደብኩኝ የሚለው ነገር በአእምሮ ሴፍ አድርጎ ይሄ ልጅ በቃ እንዴት ነው የሚሆነው? ስለዚህ ባካችሁ አንዳንድ ጊዜ የምናወራውን እያወቀን ቢሆን ጥሩ ነው። ለማንታክኑ የሰውን ልብ ለማስበር አንድ ቃል ብቻ ትበቃለች። ስለዚህ የምናወራውን መርጤን ብናወራ አሪፍ ነው። ላለው እና መርከ